ደስታችሁ ወረድ ብላችሁ ካያችሁት ምንም እያደረገ አልነበረም። የሚያመልኩበት ቦታ ነበረ የሄደው ልጁ እሱ እሱ ብቻውን መሄድም አልነበረበትም እዛ ቦታ። እግዚአብሔር ይገፃቸው። ይሄ የሰይጣን እንትን ነው እንጂ እውነት ከእግዚአብሔር በላይ እሱ አመለከች አላመለከች ምንም እንትን አታመጣም። ፈጣሪ ብቻ ነው እንትን ኃይል ያለው የሰይጣን ስራ ነው ይሄ። እንግዲህ ልጁ ብቻውን በመሄደበት ሰዓት፣ በዛ ሰዓት እያናገራቸው ነበረ፣ ስለጠፋው ጠፋው፣ ምናምንት እንትኑ። በመሀል ደግሞ እንግዲህ አብራት የነበረው ልጅ በምን ይውገው፣ ራሱን ይሳት፣ እንዴት አድርጎ እንትን እንዳለው አይታችኋል። እንግዲህ ወጥቶ ወደ ጫካ ነበር እንትን ያሉት። ከዛ በኋላ ደግሞ እንግዲህ እስካሁን ድረስ ሚኪ ኬት ያታድርገው፣ ምን ታድርገው፣ ምንም የታወቀ ነገር የለም። በጣም አስቸጋሪ ነው። እውነት ሀገራችን ላይ ምን አይነት እንትን እንዳለ ሲጀመር እኔ እንደዚህ አይነት ሰዎች የሚሰሩ በሰው እንትን ገብተው ራሳቸውን አሳልፈው የሚሰጡ ሰዎች በጣም በርከት እያሉ እየበዙ ነው የመጡት። እያያችሁ ነው እንግዲህ በሰው እንት በሰው ችግር ገብተው ራሳቸውን እንደዚህ እስከ መሰዋት ድረስ የሚደርሱ ራሳቸውን ማለት ነፍስ ነው። የእነሱም ነፍስ ያሳዝናል። ግን እነሱ ምንም ነገር ሳይመስላቸው የሆነ አንድ ነገር ከያዙ እስከመጨረሻው ድረስ መፍትሄ እስከሚያገኙ ድረስ ይታገላሉ ከእውነት ጋር ግን እነሱ ደግሞ እንደዚህ እየተገዱ አሁን ሚኪ በምን አይነት ሁኔታ እንዳለ እንግዲህ እቺ ባድ አምልኮ ነው የምታመልከው። ሰይጣን እንትን ዋለ የወረራት የሰይጣን አጋንንት ነው ከእሷ ጋር ያለ ግን እሷ ግን የምትለው እንግዲህ እኔ እንደዚህ አደርጋለሁ አፍታም አደርጋለሁ እያለች የሰውን ገንዘብ እየሰበሰበች የነበረች እውነቱን ሂዶ ከዛ ከምታመልክበት ቦታ እንትን ሲናግራት ነው። እንግዲህ ልጁ አብራት የነበረ ሰው ነበረ። በዛ ሰዓት እንግዲህ ሚኪን ምን እንዳደረገው የሆነ የሚያደነዝዝ ይሆን ብቻ ያው ይሄ አምልኮት የሚያመልኩ ሰዎች የሚቀቡሽን ነገር አታቂም። እግዚአብሔር ይጠብቀው ብቻ በምን አይነት ሁኔታ እንዳለ አሁን ራሱ ከባድ ነው። እንግዲህ አንደኛ ነገር የሚያፋልጋቸው ሰው ራሱ እያያችሁ ነው። ብዙም ከእንትን የላቸውም። ካሚራ ማኑ ነው እስካሁን ድረስ እንትን እየፈለገ ያለው። ለዛም ይመስለኛል ሴትዮዋን በደንብ አድርገው እንትን ቢሏት ካለበት ከምንም ከምንም የትም ታድርገው የትም ልጁን እንትን ካለችበት እንድታመጣ ማድረግ ይችሉ ነበር። ግን ብቻውን ስለሆነም ነው እስካሁን ድረስ ሚኪን ለማግኘት ትንሽ የከበደው። ያሳዝናል። ግን እውነት በሰው ጣጣ ገብተው እነሱ እንደዚህ መሰቃየታቸው በጣም ነው የሚያሳዝኑት። ሚኪ ብቻ ሳይሆን በዚህ ስራ የሚሰሩ በጣም ብዙ በርካታ ወንድሞቻችን በሰው ጉዳይ እየገቡ በጣም እነሱ ወጥመድ ውስጥ እየገቡ በጣም የእንትን ዛቻ ዛቻ መታገት ብዙ ነገር እየደረሰባቸው ነው ግን እነሱ ከእውነት ጋር ይዘው እንትን እያሉ እየተጎዱ ነው ያሉት፣ እና እግዚአብሔር ይጠብቃቸው። እንግዲህ ወንድማችን ሚኪ ምንም ነገር እንዳይሆን እግዚአብሔር ይጠብቀው። ይሄ የሰይጣን አጋንንት የወረራት ሴትዮ እኔ እንጃ እውነት ሲጀመር እሱ ራሱ ትንሽ የተደፋፈራቸው ይመስለኛል። ምክንያቱም እንደዚህ አይነት ከሰይጣን የያዘው ሰው ጋር ቀርቦ ራሱ እንትን ማለቱ ትንሽ ይከብዳል። በተለይ ሰው ኑሮ ቢሆን በዛ ሰዓት ብዙም እንትን አይሉትም ነበር። ካሜራ ማኑ ብቻ ነበረ እሱ ራሱ ነፍሴን አውጪኝ እያለ እየሮጠ ነበረ። እሱን ራሱ ጎድተውታል አልጎዱትም እያልን ነበር ግን እሱ በመጨረሻም ያው እየሮጠምን ስለነበረ ምንም አላገዱትም፣ ሊደርስበት አልቻለም። እሱ ተርፏል። ቢያንስ የሚኪ ነገር ትንሽ ያሳስባል። ወንድማችን እግዚአብሔር ክፉ ነገር አያሰማን። ጥሩ ማለት እንደዚህ ተከታትለው ሴትየዋን አግኝተው ካለበት ቦታ እንዲገኝ ይረዳቸው ነበር። አሁን ትልቁ ችግራቸው ሰው የለም መሰለኝ አብሯቸው የሚሰራ ሰው ያው ትንሽ ከልጁ ትንሽ የሚያቅ ሁሉ እንትን የሚል በሰው በማጣራት ምናምን አብሮት የሚሰራ ሰው ቢኖር ሚኪ ይገኛል ብዬ ተስፋ አደርጋለሁ። ምንም ነገር አታደርገውም። ሰይጣን የሆነ ሴትዮ ናት። አምልክ ይሄ በአድ አምልኮ ይሄ ምናምን ምናምን የሚሉት ነገር ግን እውነት አሁን እኮ ቀርቷል እኮ ግን፣ እኔ አላቅም እንደዚህ አይነት ነገር። በስመ አብ መንፈስ ቅዱስ በመጀመሪያ እግዚአብሔር ይገስጻት። የእውነት ሰይጣን አጋንንት የሰፈረባት ሴት ናት፣ ስልጣንም የላትም እንደዚህ አይነት የሚሰሩ ሰዎች ሲጀመር የሰይጣን ቁራጭ ናቸው። እንግዲህ ሚኪ በሰላም እንዲገኝ እውነት ጸሎት አድርጉለት። ንስማ በጣም ይሄ ልጅ ግን ከነገራችን ላይ እኔ በጣም በጣም በጣም ቆይቷል፣ አንድ ሰሞን በነፍሱ ማርና በሱ ጉዳይ ላይ በጣም ሲታገል የእንጀራ እናቱ ያሰቃይ ተገደለችው። ታውቁታላችሁ፣ በሱ ጉዳይ በጣም ሲሰቃይ ነበር። እሷ ራሱ በጣም ብዙ ነገር እያደረሰችበት የነበረ ልጅ ነው። ግን እውነቱን ተጋፍጦ የአባቱን ንብረት አስመልሶ ምናምን፣ በመጨረሻ ያው ልጁ እንግዲህ ማን ይግደለው ማን እንትን ይበለው ባልታወቀ ሁኔታ ሞተ ተባለ። ያው እኛ በዚህ ነው የምንከታተል። እና ይሄ ልጅ በጣም ብዙ ስራ የሚሰራ ልጅ ነው። የአሁኑም ብቻ አይደለም፣ በጣም ብዙ ችግር የሚፈታ ልጅ ነው። እና እግዚአብሔር ይጠብቀው፣ ምንም ነገር እንዳይሆን። ሴትየዋ ደግሞ እውነት ተገንታ አሁን እህት የተባለችው አክስትና ትህትናት ተገንታለች። ቢያንስ እሷ እንደ መያዣ አድርገው መጠቀም ይችላሉ፣ ሴትየዋን ለማግኘት ማለት ነው። ከዛ የትም ታርገው የትም እንግዲህ ልጁን በሰላም እንዲመጣ ጸሎት አድርጉለት፣ ምንም ነገር ሳይሆን መዳፈር የለባቸውም። እንደዚህ አይነት ስራ የሚሰሩ ሰዎች ሲጀመር ከጀርባ ብዙ ሰው አንድ ሶስት አራት ሰው ይዞ መሄድ አለባቸው። አንድ ብቻቸውን መጋፈጥ ትንሽ ይከብዳቸዋል። ያው እነሱ እንደዚህ ነገር ይቀጥመኛል ብለው አይወጡም። ደግሞ እንደዚህ አይነት ነገር ሲሰሩ ደግሞ ሰው ግድ ነው፣ ከጀርባ ሰው መኖር አለበት። በዛ ሰዓት አሁን ሰው ኑሮ ቢሆን እንደዛ እየጎተተ እንትን ሲለው ማስጣል ይችል ነበር። ካሜራማኑም አይታችኋል፣ ለራሱም መሆን አልቻለም። እየሮጠ ነበረ እየተከተለ በድንጋይ እያለው ነበረ። በዛ ሰዓት ደግሞ ሚኪን ለማስጣል የሚከብደው ይመስለኛል። ማለት አንድ ብቻ ስትሆኝ ትንሽ ይከብዳል። ለዛም መሰለኝ ሚኪ ይዘውት የሄዱት። ሰው ቢኖር እንዳልኳችሁ እንደዚህ ብዙም አይጎዳም ነበር። ወንድማችን እንግዲህ ፈጣሪ ጠብቀው። አንዳንድ ጊዜ እንደዚህ አይነት ሰይጣን የወረራቸው ሰዎች በውስጣቸው እንደ ሰው መስለው እንትናቸው፣ ግን በቃ አጋንንት የሆነ ብቻ። በስመ አብ። እኔ አላውቅም አላውቅም። ከባድ ነው ብቻ። እግዚአብሔር ልቦና ይስጠን። ከእንደዚህ አይነት ሰው ይሰውረን እግዚአብሔር ምን አይነት እንትን እንደሆነ አላውቅም። በተለይ አሁን ላይ የምናየው የምንሰማው ነገር ሀገራችን ላይ ነው፣ ምንድን ነው ትላላችሁ? በቃ ወንጀል እየተስፋፋ እየተስፋፋ እውነተኛ የራሳቸው ነገር መያዝ ሲገባቸው በሰው ንብረት በሰው እንትን በሰው ላብ ቁጭ ብለው የሚበሉ ሰዎች ናቸው። አሁን ላይ ኢትዮጵያ ውስጥ እየተስፋፋ ያለው ዝም ብላችሁ ሲታዩ በየሄዳችሁበት በቃ እንደዚህ አይነት ጉድን የመጣውና እግዚአብሔር ሀገራችንን ሰላም ያደርግልን። የእውነት ቁና መቼም ዘንድሮ ማንሳማው ማናየው ነገር የለም ኢትዮጵያ ውስጥ ምታዩት ነው። በቃ በዛም ስትሄዱ ችግር፣ በዛም ስትሄዱ ሰው በገዛ እንትን በገዛ ሀገሩ እንደዚህ መሰቀየት። ደግሞ እነሱ ደግሞ ትንሽ ችግር አለባቸው። የእውነት ይዳፈራሉ እንደዚህ አይነት ነገር ላይ ምንም ግድ የላቸውም። በቃ የሆነ ማለት የሄዱበትን አላማቸውን ብቻ ማሳካት። አሁን እቺ የገዛ እናት የተባለችው ናት ለልጇ እንትን ስትል፣ እሱ ወንድማችን እንግዲህ ልጅሽ በምን አይነት እያለ በሚያወራ ሰዓት ነው እንግዲህ ከጀርባ በምን ይውገው ምን መድኃኒት ይቀብው ራሱን እንዲህ ስት ያደረጉት። እና እንደዚህ ለነሱ ለሰው ብላችሁ እንደዚህ ራሳችሁን እንትን የምትሉ ልጆች ግን እውነት ራሳችሁ ማለት ህይወት ነው። የእናንተም ልክ ለሌላ ሰው ተጨንቃችሁ እንደምትሰሩ ለራሳችሁም ጥንቃቄ ብታደርጉ የተሻለ ነው። እንግዲህ ከሰው ደግሞ እግዚአብሔር ይጠብቃችሁ። እንደዚህ አይነት ሰይጣናዊ የተናወጣቸው ሰዎች ደግሞ ምንም ማለት ተከላክላችሁ ራሱ የምታስጥሏቸው ሰዎች አይደላችሁም። ከባድ ነው። ብቻ እግዚአብሔር ምንም ነገር ሳይሆን በሰላም እንዲመጣ ጸሎት ታደርጉለት። ለወንድማችን ምንም ነገር አይግጠመው። ያው አንዳንድ ጊዜ እንደዚህ ጥሩ ነገር የሚሰራ ሰው ሁል ጊዜም ፈተና ይበዛበታል በየሄደበት እንደዚህ አይነት ነገር ይገጥመው እና እግዚአብሔር ይጠብቀው ብቻ። አሁን በምን አይነት ሁኔታ እንዳለ እንግዲህ አናቅም። እያመለከችበት ይሆናለች ሰይጣን የሆነች ሴትዮ ጉድ እኮ ነው። ጎድና ጎድናው ዘንድሮ አቤቱ ጌታ ሆይ ስንቱን እናያለን፣ ስንቱን እንሰማለን። እኛማ ሰሚ ብቻ ሆነናል የሆነት እግዚአብሔር ሆይ ሰላምን አምጣለን፣ ፈጣሪ ሆይ ከእንደዚህ አይነት ሰው አታገረን አታጋጥመኝ። ነው ሌላ ምንም አይባልም። ለማንኛውም ጋር የዚህ ዛሬው ቪዲዮ ሊመልስን ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ለምታበረታቱኝ ወንድሞች ደግሞ ከልብ ከልብ ነው አመሰግነው። ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ስተን ብትኑ። እንወዳችኋለን። ባይ ባይ። ሰላም ቆዩን።